ታለቅሽ ደሳልሽኝ የሚል አንድ ዘፈን አለና እንዴት ነው ሰው ሲያለቅስ ደስ የሚለው ይላል ብዙ ሰው። እና ያየህበት እይታው እንዴት ነው? እስቲ ንገረኝ። እኔ በጣም የሚገርመው ዜማውን ከትዝልኛል ከኤልያስ መልካ ጋር መጀመሪያ አልበሜ ነው እሱ ያልበሙ መሬስ ነው እሱ ድብቁበት የሚለው ይሄ ድብቅ ውበት ነው። ሰዎች ሲያለቅሱ በአብዛኛው ሰው ላይ ባያምርም፣ ሀዘን ሁሉም ላይ ባያምርም ግን አንዳንዴ ዩኒክ ነው አንዳንድ ሰዎች ላይ በጣም በሚገርም ሁኔታ የሚያምሩ ሰዎች አሉ የሚል ውይይት ጀመርንና ፊልሞችን ምናምኖችን እያየን ይሄ ነገር እኮ እውነትም ምናምን ወደሚል ነገር መጣ ነው የኢትዮጵያ አርቲስቶችንም በቲያትርም የኢትዮጵያ ፊልሞችም ስናይ የእውነት የሚያምርባቸው አሉና ያንን ሀሳብ ወደ ዘፈን አምጥተን ወይንም ደግሞ ወደ አንዲት ሴት ወደ ራሴ ሴት አድርጌ ጽፌው ሳመጣው እዛ በኋላ በጣም በሚገርም ሁኔታ ከሆነ ጊዜ በኋላ ብዙ ሰው ዘፈኑን በመገረም ቢሰማው የሆነ ጊዜ ልክ ያንን ታሪክ አላውቀውም፣ ግን ትልቅ ደራሲ ነው በጳውሎስ ኒሆ በሰአቱ ሚስቱን ያገባበት መንገድ የአባቷ ለቅሶ ላይ ይመስለኛል። እዛ ላይ ስታለቅስ አይቷት ተከትሏት ድንኳን ውስጥ ገብቶ አጽናንቶ ወዷት አገባት የሚባል ታሪክ ሰማሁ። ይህንን እንግዲህ ለቅሷን አይቶ አለቃቀሷን አይቶ በዛ ተማርኮ ነው፣ አያቃትም፣ አታቀውም፣ በዛ ተከትሎ ገብቶ አገባት የሚባል ነገር ሰማሁ፣ እና ይሄ ነገር ትክክል ነው በቃ እውነት ነው። አንተ ግን እስኪ ባለቤትን ስታገኝ መጀመሪያ የማረከ ምንድን ነው? ባለቤቴን በጣም በሚገርም ሁኔታ መጀመሪያ ስንተዋወቅ ይሄ ነገሩ አማርኮኝ፣ ይሄ ነገሩ አማርኮኝ ምናምን በሚል አይደለም። ከዛ በኋላ ነው ብዙ ነገሩ የማረከኝ እንጂ መጀመሪያ ስንተያይ አጋጣሚ የምንገናኝበትም አጋጣሚ አልነበረም። የተለያየን ሰዎች ነው። ብዙ ጊዜ አብሮክ የሚሰራ ሰው ወይም በሙያ ወይም በስራ በባህሪ በምትገናኝበት አካባቢ ነው እንትኗ ንወደድኩት ነገሩ አሳበኝ ምና ምትልበት የመገናኘት አጋጣሚም አልተፈጠረም ነበረ። መጀመሪያ በቅስፈት ነው። አንድ ሰርግ ላይ ነው ተያይተን ከቤተሰቦቻ ጋር ነበር የመጣችው እና አጋጣሚ ዝም ብሎ መተያየት ሆነ ማለት ነው። ሰርግ ላይ እና ብዙ አጋጣሚ ስልክ ተቀያየርን። በዚህ ነው ተለያይተን ምን እንደሆነ ግን አይታወቅም። ይሄ ነው ብዬ የምገልጽል ነገር የለም። ከዛ በኋላ ከተዋወቅን በኋላ ነው ደንብ ስንግባባ ብዙ ነገሮቹ አሪፍ እንደሆነ በማወቅ እንግዲህ ትዳር የሚባለው ነገር ትልቅ ነገር ስለሆነ በቀላሉ እንትኗኑ ልጄው እንትኗኑ ልጄው ለምትገባበት ነገር ስላልሆነ እነዛን ነገሮች ሁሉ አይቼ ለዚህ ነገር አሰብኳት። አሁን አብረን አብረን አለን። ትዳር ላንተ ምንድነው? ትዳር ማለት ለእኔ ትዳር ትልቅ ቦታ ያለው ነገር ነው። እስከ ህይወትህ ፍጻሜ ድረስ የምትወስንበት ነገር ነው። ትዳር ወይም መዝናኛ ወይም መጫወቻ ነገር አይደለም። በብዙ ነገር መገለጽ ይችላል። ትዳር ለእኔ ብዙ ትርጉሞች አሉት። ትዳር በጣም ከልጆች ጋር በጣም በእውነት ዞሮ ዞሮ ቤቱንም እድሜውንም የትዳሩንም እድሜ የሚያረዝሙትም ልጆች ናቸው፣ ቤቱንም የሚያሞቁት ልጆች ናቸው። በፍቅር የነበረው ደረጃ በሁለት ሰዎች ግንኙነት መካከል የነበረው ደረጃ ከፍ ሲል ልጆች እየመጡ ሲመጡ የፍቅሩ ነገር ሼር እየተደረገ ይመጣል። ሁለታችንም እኩል ነው የምንወዳቸው ልጆቹን ስለዚህ የልጆች ፍቅር በጨመረ ቁጥር አንተ ቤትን የመውደድ፣ ትዳርን የመውደድ፣ ኃላፊነት የመከፋፈሉ ነገር አምናብሮ ሲመጣ አንተም ደስታ እየጨመረ ይመጣል። በልጆች የምታገኘው ደስታ ደግሞ ከነበረው የፍቅር ግንኙነት ደግሞ ያልፍና ሌላ ደግሞ ደስታ ይጨምርልሃል። በየጊዜው ትዳር በየጊዜው አዳዲስ ደስታዎችን ይዞ የሚመጣ ነገር ነው። ግን ይሄ ትዳር ደግሞ ለአንዳንዴ ደግሞ ችግርም ይዞ ሊመጣበት የሚችልበት ሰው አለ። ግን በደስታ የተገነባ በመቻቻል፣ በመፋቀር፣ በመግባባት በተለይ በመግባባት ሚስቴ ታውቀኛለች ወይም እኔ እሷን አውቃታለሁ ወይ ምን የምትወደው ከኔ እኔ እስከእሷ ምንድነው ወድላት የሚለውን ነገር ሜጀር የሆኑትን ነገሮች እየጠበቅ በዛ መንገድ ከሄድ ሁል ጊዜ ትዳር በማያረጅ ሁል የሚታደስ በተለያየ መንገድ የሚታደስ ነገር ነው እና ሞር ደግሞ ልጆች ደግሞ ሲመጡ በጣም እጅግ ትልልቅ ደስታዎች ትልልቅ ተስፋዎች አብረው የሚወለዱበት ነገር ነው እና ያው ትዳር መጀመሪያ ቤት ሲሰራ ቤት ብቻውን ሀገር የለውም ይባላል። መጀመሪያ ትዳሩ በደንብ ሲሰራ ነው ቤት ሰራው ይባለው የሚባል ነገር አለ እና አብሮ ሁለቱ በቃ ቤት አለኝ ስትል አግብቻለሁ ስትል ሁሉ ነገር ትዳሩም የተሳካ ቤቱም የተሳካ ሲሆን ልጆችህም ለምትፈልጋቸው ልጅ የሚሆኑ ልጆች ሲሆኑ፣ በስነ ምግባር በእውቀት ከአንተ በተሻለ አስተሳሰብ የአንተ ያላገኘውን የምታስባቸው ያጣኸውን ነገር ልጆች ላይ ስትሰራ ውጤትም ስለምጠብቅ በየጊዜው በተስፋም እንደዚህ ትሆንልኛለች እንደዚህ ይሆንልኛል እያልክ ስለምትሄድ ሁሌ አዳዲስ ነገር ስለሚጠበቅ ቤት ውስጥ ሁሌ ሌላው ቦታ ቢሰለችም ቤት ውስጥ ግን ሁሌ አዳዲስ ነገር ስለሚመጣም ስለሚጠበቅም አይሰለችም። በሚገርም ሁኔታ እኔ ቤቴን በጣም ነው ወደው። እንደነገርኩ ብዙ ጊዜ ብቻዬን መሆን ችግር የለብኝም፣ ከልጅነት ጀምሮ ስለለመድኩት። ከማግባቴ በፊት ቤት የሚባለውን ነገር በጣም ነው ወደው፣ የኪራይም ቢሆን ቤት የሚባለው ነገር በጣም ነው መወደው። ከቤቴ ሰዎች ኔጋ እንዲመጡ ነው እንዲፈልጉ አልፎ አልፎ አስፈላጊ ነገር ከሆነ ውጭ የሚወጣበት ምክንያት ከሌለ በስተቀረ ቤት ነው መሆኑ እና በጣም ጊዜ ይሰጣቸዋሉ፣ በጣም አያቸዋሉ። ተከራይተህ ነው ምስኖር። መቼም ጎጆ ከማውጣት በፊት ውጭ መለማመድ አለብንና በዛን ጊዜ እንኳን በድፍረት ቤት አለኝ ብዬ ቤቴን በጣም ወደዋሉ። ከነ ጭቅጭቁ ማለት ነው ከአከራይ ጭቅጭቅ በስዕልም በሙዚቃም ህይወትን ትገልጸዋለህ። በህይወት ጉዞ ላይ ደስታ የሚባለው ነገር ላንተ፣ አሁን ደስታ የሚባለው ነገር ምንድን ነው? በህይወት ውስጥ ይሄ ነገር ያስደስተኛል የምትለው ነገር። በህይወቴ ውስጥ ደስ የሚለኝ ነገር እስካሁን ድረስ፣ እውነት ለመናገር እኔ ባለውበት በሙያዬ ከሆነ ስፈጥር ደስ ይለኛል፣ እጅግ ደስ ይለኛል። ስዝናናም ከሆነ ሙዚቃ ሲሰማ ደስ ይለኛል። ከዛ በተረፈ ከቤተሰቦች ጋር ሲሆን በጣም እጅግ ደስ ይለኛል። ሌላ እረፍት ስለሆነ ማለት ነው። ግን ሁልጊዜ እረፍት ምንድን ነው ስባል፣ ሙዚቃ እንዴ! ሙዚቃማ ስራህ ነው። እኔ የማርፈው ሙዚቃ ነው። የሌላ ሰው ሙዚቃ ስሰማ፣ ስፈጥር፣ አዳዲስ ነገሮች ሲመጡልኝ እጅግ ደስ ይለኛል። በመጀመሪያ ልጄን የወለድኩ ጊዜ ጥያቄ የለውም። የራሴን ራሴ የሚመስል ሰው፣ የራሴን ዘር ማየት በጣም ያስደስታልና የእሱ ጊዜ በጣም ተደሰቻለሁ። የመጀመሪያ አልበሜንም ሳወጣ በጣም ተደሰቻለሁ። መጀመሪያ ከሀገርም ስወጣ ደስ ይቻላል። የመጀመሪያው አልበመን ስታወጣ የሙዚቃህ መጀመሪያ ስሰማው ምን ተሰማ? በእውነት በሲዲ በቴፕ ራሳችን ያው ብዙ ጊዜ ሰምተነዋል፣ እንግዲህ ሰልችቶናል። የሚወጣበትን ጊዜ ነው የምናፍቀው። ግን ደግሞ በሬዲዮ የመጀመሪያ ጊዜ ዘፈኔ ሲለቀቅ እንደዚህ አይነት ስሜት አለው፣ እንደ የተለየ ስሜት በተለይ ስታልፍ አጋጣሚ ሬዲዮ ላይ ሲመጣ ትዝ ይለኛል። ቀዝቃዛው ላፈን የሚል ዘፈና የመጀመሪያ ዘፈን በሚዲያ የወጣው እና እንደ ሲንግልም ቀድሞም የተለቀቀው ና በጣም የተለየ ስሜት ነበር የሚሰማኝ እና እንደውም አንዳንዴ ሰዓት ይደርስና ወይ ፕሮግራም ካላቸው ሲያቋርጡ ሁሉ በጣም እናደለፈራሆነንዴ ሽ ቋንሲ የጉማያ ሽልማት ተካሄዶ ነበር። በሳውንድ ትራክ ዘርፍ በዚህ የሳውንድ ትራክ ዘርፍ የስስት ቁጥር ሁለት ማጀቢያ ሆኖ የቀረበው ያንተ ዜማ አሸናፊ ሆኖ ነበረ። እስኪ ስለሱ ደግሞ ንገረኝ። ይመስለኛል እኔ እንግዲህ ሳውንድ ትራክ ብዙ ሰርቻለሁ የመጀመሪያው ልሁን አልሁን ወይንም ደግሞ የመጀመሪያው በስክሪን የቀረበ ፊልም ላይ የመጀመሪያው ሳውንድ ትራክ ልስራ አልስራ እርግጠኛ ባልሆንም፣ ፊልሙ ግን የመጀመሪያ ነው በስክሪን ሲባል ስለሰማሁ ቀዝቃዛው ላፈን ዛሌ እኔ ሳውንድ ትራክ ነበር። ከዛም ፍቅር ሲፈርድ ከዛ በኋላ አላዳንኩሽም አለ። የራሳችን ፊልም ስስት የመጀመሪያው ቁጥር አንድም አለ ምናምና። በእርግጠኝነት መጀመሪያም ሽልማት ቢኖር የሚሸለም ይመስለኛል። በሳውንድ ትራክ ግን ያኔ አጋጣሚ ሽልማት ምናምን የለም። ፊልሙን የሰራው ሰው በግል ሰርተፍኬትና የራሱን ሽልማት ሰጥተኛል። ፊልም ላይ እንደነገርኩ ከዚህ በፊትም እንዳጫወጥኩ በደንብ የገባዬ ነገር ያለ ይመስለኛል። ገብቶ ነው ምሰራው ለፊልም ሳውንድ ትራክ ምን አይነት መሆን አለበት የሚለውም በደንብ በጥንቃቄ ስለምሰራ ሽልማት ከተጀመረ በኋላ የሰራሁት እንግዲህ ይህንን ነው። በሱም ተሸልሜ ያለሁ የሽልማቱንም አካል አመሰግናለሁ። በአጋጣሚ ግን ሽልማቱ ላይ ተገኘት የሽልማቱን አልተቀበልኩም። ያንን አጉድዬባቸው ሊሆን ይችላል፣ ለሸላሚው አካል ይቅርታ ጠይቃለሁ። ስለሌለሁም ነበረ እና ሽልማቱ ደግሞ ሁ ላይ ደስ ይላል፣ ያበረታታል። ስራህንም አቅም ያለህንም ሞራል የሚገነባ ስለሆነ በዛ የጉማ አዋርድ የሚለውን ሽልማት በሱ አግኝቻለሁ። አንዳንድ ሰዎች ይሄ ዜማ እዛው ፊልሙ ላይ ካለው ታሪክ በተጨማሪ ሰፋ ብሎ ስለ ኢትዮጵያውያን ይናገራል የሚለዋሉ ስለ አንድነታችን፣ ስለ ፍቅራችን እንዘምር የሚል መልእክት አለው የሚሉ ሰዎች አሉ። ያናስበህበት ነው ወይድስ ትርጉሙ ከዛ ጋር ይገናኛል? ብዙ ጊዜ እኔ ፊልም ሳውንድ ትራክ ስሰራ ፊልሙን እንዳለ የፊልሙን ሀሳብ የሚያሳይ መሆን አለበት። ከዛ ደግሞ ታልፍና ደግሞ በደንብ ወደ ውጭ ወጥቶ በዛ ስሜት ውስጥ ሆኖ ሁሉንም ነገር እንዲናገር አስባለሁ። ከዚህ በፊትም የሰራኋቸውን ሳውንድ ትራኮች ምናልባት ከሰማሃቸው ፊልሙን ብቻ አይመስሉም። ለዛም ነው ወጥተው ሲሰሙ ለብቻቸውም በተለያየ ስሜት ሰው የሚሰማቸው ስለዚህ ይህንንም በዚሁ መልኩ ነው የሰራሁት ግጥሙን። ስለዚህ ሁልጊዜም ከዚህ በፊትም ያሉትንም ብትሰማቸው እንደዛ ስለሆነ ለብቻቸው ስትሰማቸው ፊልሙን ላታስታውስ ትችላለ እንደ አንድ ዘፈን ባለው ሁኔታ ባለው ዜማና ግጥም ሰፋ ያሉ ሀሳቦችን በየራስ ትርጉም የሰጠ መስማት ትችላለ ና እንደዛ ብዙ ጊዜ በደንብ እንደሱ አስቤባቸው ነው ሰራቸው። እዛው ፊልሙ ላይ እንዲቀሩም አልፈልግም፣ ወጥተው ለብቻቸው እንዲደመጡም እፈልጋለሁ። ከዛ አንጻር ነው የተሰራው።

የምትለው ነገር ካለ እስቲ እኛ ሁላችንም ኢትዮጵያውያን ሆነን ነው ያደግ ነው። ስለዚህ ሁሌ ስናስብ ስንዘምርም ያደግ ነው፣ ስለ ኢትዮጵያ ነው። አድገንም በትምህርትም ቢሆን በጥበብም ቢሆን በምንም በተለያየ ነገርም ቢሆን እናግዛለን ብለን የምናስበው ኢትዮጵያን ነው። ሌላ ሀሳብ ውስጣችን የለም። የዚህ አይነት ስሜት እንዲመጣ ሁሌም እግዚአብሔርን እንለመናለን ሁላችንም ኢትዮጵያ ወደሚለው መንፈስ ሁሉም ሰው እንዲመጣ ሁሉም ሰው የራሱን አስተዋጽኦ ማድረግ አለበት፣ የሚችለው ማዋጣት አለበት ብዬ አስባለሁ። በየራሳችን መንገድ ከመጠላለፉ ባለፈ ደግሞ በውጭም ደግሞ ባህልና የሚሳቡ አዳዲስ ወጣቶችም የተፈጠሩ ጭራሽ አሁንኛ የምናወራውም ነገር ማያውቁም። ምንድን ነው ስለ ኢትዮጵያ ስታወራም ስለ ኢትዮጵያ ምንም ጉዳይ የሚያሰጣቸው አዳዲስ ትውልዶችም የዛኔ እየጠፉ ነው ምክንያቱም እኛ ወይንም ደሞ የእኛ ታላላቆች ወይም እውቀት አለን የሚሉት በጠቅላላ የሰሩት ስራ ስለሌለ እነዚህ ልጆች ካመለጡ በኋላ ወደ ጥፋት ከገቡ በኋላ አይ እንደዚህ ማለት እኮ እንደዚህ ነው፣ ኢትዮጵያ እኮ ሀገራችሁ እንደዚህ ነች እና እናንተ ወደ ማንነት ተመለሱ ምናምን የሚል ነገር አንድ ትውልድ ከተበላሸ በኋላ ማምጣትም ከባድ ይመስለኛል። ስለዚህ በተለይ ወጣቱ የሚሄድበት የሚጠፋበት መንገድ ከስብርስም አልፎ በውጭ ባህል የመወረር ነገር አለ። እንደምን ብዙ ብዙ ነገሮች ይመጣሉ። መልካም ነገሮችም ቢሆኑ አብሮ መጥፎ ነገሮችን ይዘው ይመጣሉ። ትምህርት ቤቶች አካባቢ የሚከበሩት ባህሎች እኛ ስናከብራቸው ያደግናቸው አይደሉም። አዳዲስ ናቸው። ከዚህ በፊት ለምን አልነበሩም? አሁን ኬት መጡ እኛ መናቃቸው እኛ ደግሞ ስናከብራቸው የነበሩት በዓሎች ደግሞ እየደበዘዙ በግድ በትግል እንደ ወላጅ ቤት ውስጥ አንተ ያ በዓል እንዲከበር ታግለህ ነው። ልጆቹ ብዙ ፍላጎት የላቸውም። የሚሳቡት ሌላ ነው። እና ወደ ራሳችን ያለማየታችን ነገር ብዙ ዋጋ ሚያስከፍልን ይመስለኛል። ና ያ መልካም ነገር ቢመጣ ሁሉም ወደ አንድ ወደ መልካም አስተሳሰብ ወደ ጥሩ አስተሳሰብ የሚመልስ ነገር ቢመጣ ደስ ይለኛል። እሱንም እመኛለሁ። ሰው ሲያደንቅ በጅምላ ይሄ ይሄን ያደነኩት ሳይል የሚያደንቅበት ሁኔታ አለ። ትችትም እንደዚሁ ሙያዊ የሆኑ ትችቶች ሲሰጡ አይታዩም። እንደዚህ አይነት ነገር አለ እንዴ? ምናልባት አሁን በዚህ በሙዚቃ ሙያ ውስጥ ደርዝ ያለው ሙያዊ ትችት የሚሰጥ ሰው፣ ሲያደንቅም ሙያዊ ሁኔታውን ይዞ የሚያደንቅ ሰው አለ? ይሄ አሪፍ ጥያቄ ነው ቅጣው። ሁልጊዜ የማስበው ይህንን ነው። ምክንያቱም ጥቂቶችን በጣም ባገነንክ ቁጥር ውስጣቸው ያለውን ችሎታና ውስጣቸው ያለውን እውቀት እውነት አርት የሚባለውን ነገር በዚህ በአርት መንገድ ላይ ሙሉ ናቸው ወይ ሙሉ አይደሉም የሚለውንም ነገር ለመለየትም አስቸጋሪ ነው። እንዳት እንዳትለይም ህዝቡም እንዳይለይ የሚጋርድበት ነገር አለ። ተጽዕኖ ይፈጥርበታል። እና ለዚህ ደግሞ ትልቁ ኃላፊነት ወስደው ሊሰሩ የሚገባቸው በዚህ ነገር ላይ እውቀት ያላቸው በትምህርት ቤት ደረጃ ትልቅ ትምህርት ቤት አለ። ኃላፊነት ተሰምቷቸው ሂሱን ነገር እንዳልከው የሙዚቃም ይሁን የሌሎችንም ነገሮች እኔ አሁን ስለ ሙዚቃ ስለማወራ ሙዚቃም በሚመለከት ነገር ላይ ሀያሲያን የለም። ምናልባት ይጀምሩና ልክ በዚህ ስራ ላይ ከገቡ በኋላ ትንሽ ወይ አድማጭ ወይ ተመልካች ካገኙ በኋላ ወደ ራሳቸው መንገድ ዝናን ካገኙ በኋላ ሞር ሌሎችን ሰፖርት የማድረግ የመጥቀም ከስነ ምግባሩም ወጥተው ያልተገባ ነገር የሚያደርጉበትም አጋጣሚ አለ። ምክንያቱም እኔ ይሄ ነገር ቢኖር በጣም ጥበብ ያድጋል ብዬ አስባለሁ። ግን ደግሞ በእርግጥም ደግሞ ሂስ ለመስጠት እኛ ሀገር ላይ ከባድ የሚሆንበትም ሁኔታ እንዳለ መዘንጋት የለበትም። ምክንያቱም አንደኛ ኢትዮጵያ በኪነ ጥበብ በኢኮኖሚም ባለሙያዎቹ እዚህ ገባ የሚባል ተጠቃሚነት የሌላቸው በመሆኑ ሂስ ማለት ለነዚህ የመኖር ያለ መኖር ጥያቄ የሚሆንበት አጋጣሚ አለ። ሂስ ድፍረት ይጠይቃል። ስለዚህ አንድ ተጨንቆ በራሱ ያለማንም አጋዥነት ያለምንም ትምህርት ያለምንም ድጋፍ በራሱ ጥረት አንድ ስራ ይዞ የመጣ ሰው በሂስ የተደቁ ሰው የመኖርና ያለመኖር ጥያቄ የሆነና ወደ ፀብም ወደ ከፍተኛ ነገርም ድርስ ይችላል። እንዴት ተተቸው፣ እንዴት ተነቀው፣ ይሄን የሚያስብልበት ምክንያት ኢኮኖሚው አብሮ ስለሚነካ ነው። ሂስ ሲሰጥ ነገ ምትማርበት ነገ ወደ ተሻለ ነገር የምትመጣበት ወይም አሁን የተተቸውን ነገር አስተካክለ የምትመጣበት፣ እና ሂስ የሚከበር ትልቅ ትልቅ ቦታ የሚሰጠው ምን ተባለ፣ በስራው ዙሪያ ምን ተባለ ተብሎ በጉጉት የሚጠበቅበት ነው። እኛ አገር ግን ሂስ ከተሰጠቅ አርቲስቱ ድጋሚ ስራ ይዞ መምጣትም አቅም አይኖረው። በዚህ ምክንያት የሚጠፋበት የመጠፋፋትም ነገር ሊሆን ይችላል። አንዳንድ ሂሶች ደግሞ ግለሰብን ሆን ብሎ ለማጥቃት የሚመጡም ሙያው ላይ ሳይሆን በግለሰቡ ስብዕና ላይ የሚመጣም ሂስ አለና በመሰረቱ ሀያሲያኖቹም ተገቢ እውቅናም እውቀትም ያላቸው ናቸው ብዬ ለማለት ይቸገራለሁ። ምክንያቱም አንደኛ እውቅና ያስፈልገዋል ሂስ፣ አንደኛ ጥበቃም ያስፈልገዋል ለሀያሲያኖቹ፣ ልክ እንደ ህግ እውቅናም ያስፈልገዋል። ስለዚህ ሁሉም በስሜት ነው የሚያደርገው። በስሜት መጥተው ያላቸውን ትንሽ እውቀት በዚህ በሂሱ ላይ እውቀት አለን ብለው የሚያስቡ ሰዎች ያንን ለመስራት ይሞክራሉ። ግን አይዘልቁበትም፣ ተቀባይነትም አያገኙም። ምክንያቱም እንዳልኩ ስምና ዝናውን ካገኙ በኋላ የእነሱም ማቀጣጫ ይሄን አድንቅልኝ፣ ይሄን አድርግልኝ የሚባልበት ደረጃ ይደረሳል። ስለዚህ ያንን አይነኩም። እየመረጡ የመንካት ነገር አለ። ስለዚህ እንደዚህ አይነት ሂስ ተገቢ አይደለም። ግን የሂስ ግን ጥቅም ትልቅ ነው፣ ቢኖር ሁሌ ቢኖር ብዬ አስባለሁ ምክንያቱም ሂስ ባለመኖሩ ነጻ ገበያ የሚባል ነገር አሁን ሂስን አይመለከትም። ማንም ሰው ይስራ፣ ግን ማንም ሰው መተቸት አለበት፣ ማንም ሰው መደነቅ አለበት። አይሰራ አይደለም ሞ ሀላፊነት የሚጠየቅም ሙያ ነው። እገሌ እንደዚህ ደቆስኩት፣ እገሌ እናደነቁት የሚባል ነገር፣ ለህሊና የሚሰራ ስራ ነው። ሂስ ና ነገም ቢመጣ ደስ ይለኛል። ግን አብሮ ግን ከአንድ አገር ኢኮኖሚ ጋር አብሮ የሚሄድም ይመስለኛል። ምናልባት የተለማመደው እዚህ ሀገር ስ የመስጠቱ ነገር የተለመደው በመጽሐፍት ዙሪያ ይመስለኛል። እነሱ አጥብቀው የያዙ ውስጥ ጉዳይ ይመስለኛል። ስቲልም ያለም ይመስለኛል። አንድ መጽሐፍ ሲወጣ በማህበሩ አማካኝነት ሰብስቦ ይወያያሉ፣ ይተቻሉ። ይሄ እንዲህ ቢሆን እንዲጥሩ ነበር ይባባላሉ። በኛ በሙዚቃ ደረጃ ግን እንደዚህ አይነት ነገር እስካሁን የለም። በግላቸው የሞከሩ ሰዎች እንዳሉ አውቃለሁ። እነሱም ግን የሚወዱትን ነገር ከማድነቅ ያለፈ አዳዲስ ነገር ይዞ የመጣውንም ሰው የማበረታታትን ነገር አላየሁ። ኪነጥበብ ውስጥ የሚታዩ ነገሮች አሉ። ይህ ስትል አድናቆት ሲባል ሰዎች እያጨበጨቡ ሰዎችን የሚያወጡበት ሁኔታ አለ። ከሙያው ውጪ በሙዚቃውም፣ በሌላው የቲፎዞ የሚባል ነገር አለና በተለያዩ ዘርፎች በቲያትሩም፣ በፊልሙም፣ በሙዚቃውም፣ በስነጽሁፍም የዚህ አይነት አካሄዶች አሉ። እነዛ አካሄዶችንስ እንዴት ታያቸዋለ? እውነት ነው አሉ፣ ግን ያ ይጠቅማል ብዬ አላስብም። ምክንያቱም የሁሉም ጊዜ ያልፋል። አርት፣ እንደውም እኛ ሀገር አንድ ሰው ስሙን ከተከለ ረዥም ጊዜ መቆየት እድል አሉ ምክንያቱም ያን ያህል ኮምፒቲሽን የለም፣ ያን ያህል ውድድር የለም፣ የሚያወዳድርም የለም። በእድል ወይንም እንዳልከው በማስ በግሩፕ ይሄ ልጅ ከፍ እናርገው፣ ይሄ ልጅ ጥሩ ልጅ ነው፣ ይሄ ልጅ ምናምን በሚል ወይንም ደግሞ በሌላ መንገድ በራሳቸው መንገድ ራሳቸውን ፕሮሞት በማድረግ ራሳቸውን ከዚህ ከአርቱ ወይም ከትክክለኛው ጥበብ ውጪ በሌላ አቅጣጫ ራሳቸው መንገድ አስይዘው ከፍ የሚሉ አሉ። ግን እኔ ሁሌ የማስበው አርት በእንዲህ አይነት መንገድ ባይደገፍ አሪፍ ነው። ምክንያቱም ነገ ይሄኛው ሰውዬ ቆሞ ይሄዳሉ ወይ ይዘልቅበታሉ ወይ? የተገፉትስ እነማን ናቸው? ወደዚህ ወደ ጥበቡ ሲመጡ እድል ያልተሰጣቸው ሚዲያ እድል ያልሰጣቸው ያላበረታታቸው ሰው እንዳይሰማው መንገዱን የዘጋጉበት ምነማን ናቸው? በብዛት እኔ እስከማውቀው ድረስ በጣም ብዙ ባለሙያዎች ወይም የሙያው ባለቤቶች ሞር ይደክማሉ። ምክንያቱም ራሱ ጥበቡ ነው አቅማቸው የሚጨረሰው። ስለዚህ ሌላ ትርፍ አቅም የላቸውም። ፕሮሞት ማድረግ በየሚዲያው ሄደው ራሳቸውን፣ ስራቸውን የማስተዋወቅ ወይ ማርኬቱን መንገድ እንዴት እንዴት እንድታደርገው ማሳለጥ እንዳለባቸው ዛሬ ራስህን የምትሰራው ራስን ስቱዲዮ የምትሄደው ራስን ዜማና ግጥም የምትፈልገው ራስን የምታሳትመው ምናልባት ራስም ሊሆን ይችላል መትበት ነው። በየቦታው ፖስተርም ልትለጥፍ የምትችለው ራስ ልትሆን ትችላል። አሁን ባለበት ሁኔታ ና ትክክለኛው የሙያ ባለቤቶች ግን ይህን ለማድረግ ይደክማቸዋል። ስለዚህ ሞር በዚህ እድል የሚጠቀመው ሰው ይህንን በዚህ ኢንዱስትሪ የማለለ እዚህ ጋር ብገባ ብሎ የሚያስብ ሰው በትግል ስለሚመጣ ራሱን በጣም ፕሮሞት እያደረገ እየገፋ በጉሩፕ በምን ስለሚመጣ ቦታው ላይ ልናገኘው እንችላለን። ግን ይቀጥላሉ ወይ ይዘልቃሉ የሚለው ነገር አሳሳቢ ነው። ዚ ይሄኛው መንገድ እኔ ባይሆን ጥሩ ነው። የሚችሉትን ጎበዞቹ ልጆች የሚበረታቱበት መንገድ የሚደገፉበት መንገድ ቢመጣ ጥሩ ነው። በጠሩት ወንጆችሽ በንባዎችሽ ማረግሽ ሰታለግሽ